በስምአብ በወልዶ መንፈስ ቅዱስ አህዱ አምላክ አሜን። የተወዳችሁ በጌታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችው ደጎ አምላክ ቅዱሱ አምላክ ወደ ደረቱ የሚያስጠጋን አባት የሆነን ልጅነትን ከሙሉ መብት ጋር የሰጠን የሰጣችሁ እግዚአብሔር ልጆች ተብለን እንድንጠራ አብ እንዲህ ያለውን ፍቅር የሰጠን የሰጣችሁ በዘላለም ማኅተም መንፈስ ቅዱስ የታተምን የታተማችሁ ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ መጣት ኢየሱስ ክርስቶስ ከሰማይ አባቱ ከአብ ከሕያው መንፈሱ ጋር በአንድነት በሦስትነቱ የተወደደ የተመሰገነ ይሁን። እግዚአብሔር ዛሬ በህይወታችን በልባችን ውስጥ ተቸግርላለን፣ ሰዎች መልእክት ነው ይዞልን የመጣው። እኔም እናንተም መንፈሳችን ውስጥ ችግር የሚባል ስሜት ሲሰማን ያ ችግር ደግሞ በራሱ ብዙ መዘዞችን ነፍሳችን ውስጥ መንፈሳዊ ህይወታችን ውስጥ የመንፈስ አጥንታችን ውስጥ የሚገባ አጥንት ኢንፌክትድ ሲሆን ወይም ደግሞ አጥንት ሲበላሽ ሰውነታችን በአንዴ እንደሚወድቅ የመንፈሳዊ ህይወታችን አጥንት ላይ ቤታችን ውስጥ ኑሯችን ውስጥ የፈጠሩ ችግሮች ሲፈጠሩ እንዴት እንደሚገለን ታውቃላችሁላችሁ። እና መንፈስ ቅዱስ ለዛ መድኃኒት የሚሆን ቃሉን ነው ዛሬ የሚነግረን በትንቢተ ኢሳይያስ ምዕራፍ ሐምሳ አምስት ቁጥር አስራ አምስት ላይ አንቺ የተቸገርሽ በአውሎ ነፋስም የተናወጥሽ፣ ያልተጽናናሽ፣ እነሆ ድንጋዮችሽን ሸላልም የገነባለሁ በሰንፔርም እመሰርጥሻለሁ የሚል ቃል ጽፎልናል እና ይቺ ነፍስ የተቸገረች ነፍስ ናት። የተቸገረችበት የራሷ ጉዳይ አላት። አሁን ይህን ትምህርት የምትሰማ ብዙ የተቸገረች ነፍስ አለች። በቃ በችግሯ የምትታወክ፣ በችግሯ ሰላም የምታጣ አንዳንድ እንቅልፍ የምታጣ ነጭናጫ አይሆነች ልጆቿ ላይ የምትጮህ ልጆቹ ላይ የምትጮህ ሚስቱ ላይ ባሏ ላይ የምትጮህ ነፍሷ ያልተረጋጋችበት ነፍስ አለች። እዚህ ጉባኤ ውስጥ የሆነ የማይፈታ የመሰላት የሚያስጨንቃት ጭንቀት የሚይዛት አምላክ እንደሌለው ሰው እንድትኖር የምትገደድ ነፍስ አለች። ለዚህ ነፍስ መድኃኒቷ ታዲያ ማን ነው? እግዚአብሔር ልጆ የማታወሩት ችግር ለሰው የማይነገር ችግር ያለብን ሰዎች አለን። ለሰው አናወራው አይመችም፣ ግን ደግሞ ችግር ነው። ችግርና አንዳንድ እነዚህ ጎጂ ነፍሳት አንድ ናቸው። ቤት ውስጥ ጎጂ ነፍሳት እንደ አይጥ ቤት ውስጥ ሾልኮ ቢገባ ያን ቤት እንዴት አድርጎ እንደሚያጠፋው ታውቃላችሁ። የምንፈልገውን ልብስ ቀዶ ሊጥልብን ይችላል። የድሮ ቤተሰቦቻችን ሳጥናቸውን ይሰብራል ልብሳቸውን ይበላል። መጽሐፋቸውን ይበላል። ያ ጥፋት ታውቃላቸው። ስለዚህ ዋና መከላከያ መንገዱ ችግሩ እንዳይገባ በሩን በደንብ መድፈን ነው። ከገባ ደግሞ ቶሎ ማስወጣት ነው። መንፈሳዊ ቤታችንም ላይ እንደዚሁ የሚበላን ችግር አለ። ችግሩ ወደ ውስጣችን እንዳይገባ መከላከል ነው። ስለዚህ ነው የእግዚአብሔር ቃል መማር ያለብን። የእግዚአብሔር ቃል ስንማር ቤት እንዴት እንደሚዘጋ እናውቃለን። እንዴት ኑሮ እንደሚጠበቅ እናውቃለን። እንዴት ቅጥራችን ዘተምነው እንደምንችል እናቃለን ችግር እንዴት እንዳይመጣ መከላከል እንደምንችል እናቃለን። ዝም ብሎ በስጋ የሚኖር ሰው አለ። አንድ ወጣት ለሰው ፍርድ ቤት አንድ ወዳጄ በአንድ ጉዳይ የተከሰሰና ችሎት ስለነበረው እሱን ላጅብ ወደ ችሎት ብሄድኩበት ከተከሳሾች መካከል አንድ ማቀብ ወጣት አገኘሁ እና ደነገጥኩ ሳየው። ታስሮ በሰንሰለት ወደ ፍርድ ቤት ሲገባ እና ምን ሆንክ ምናምን ስለው፣ አፌ ነው ያሳስረኛል፣ አፌ እንዲህ ነው ያለኝ በምልክት። ይህ ልጅ ክፉ ባይናገርስ ሰንሰለት እጁ ላይ አይገባም ነበር። ክፉ እንዳይናገር ግን ያግዘው የነበረው እግዚአብሔር ቃል ሰምቶ ቢያድግ ነው። ክፉ የመናገር ጉዳትን እንደሆነ ስለሚገባው ስሜታዊ የሚያደርግ ነገር ውስጥ ሲገባ ክፉ አይናገር። ግጭት ሲፈጠር ራሱን ያርቃል። መጪውን ነገር ያስባል። ምን ልላችሁ ነው፣ የእግዚአብሔር ቃል በራችን ላይ እንደምንዘጋ ያስተምረናል። ስለዚህ ወደ ውስጥ ችግሩ እንዳይገባ በር አቆላለፍ፣ አዘጋግን እንድንለምድ ከገባ በኋላ ደግሞ በእግዚአብሔር እምነት እንድናወጣው በተስፋ እንድናወጣው ከውስጣችን። አይጡን ተሸክመው የሚኖር ቤት አለ፣ እዛው የሚራባ ደግሞ፣ የሚያስወጣ ደግሞ አለ ጠርጎ የእግዚአብሔር ቃል የሚመካከል ከገባ መውጣት አለበት። ችግር ይራባል። ችግር ችግርን ይወልዳል። ለምሳሌ በአንድ ጉዳይ ላይ የተቸግራችሁ ወዳ ተይዛችሁ ሊሆን ይችላል። የአንድ ዕዳ መክፈል አቅቷችሁ ትቆዝማላችሁ። እግዚአብሔር ከዛ ስትቆዝሙ ስትቆዝሙ ስትቆዝሙ ያ ችግር ውስጣችሁ እንደ ወይን ጠጅ እየበሰለ እየመሰለ ሲመጣ እግዚአብሔር አይረዳኝም ወይ ትላላችሁ። የእኛና የእግዚአብሔር አስተዳደበው ስለሚለይ ከእግዚአብሔር ጋር እንጋጫለን። ለእኔ ትደርሳለህ ወይ? ትሰማኛለህ? ግጭት እንፈጥራለን ማለት። ከዛ ትንሽ ተቀምጠን እንደሆን አስበውና ና ወንድሜ፣ ጓደኛዬ ልምደው በችግር የማይደርሰው በሰዓት ሰው ካልደረሰልኝ ጥል እንጀምር። ችግር እንደ ወይን ጠጅ እንደ እርሾ ይብላል አልበ ውስጣችን። ስለዚህ ችግር መወገድ ነው ያለበት። መታመም መታዘል የለበትም። ማንኛውም ችግር በመንፈስ ቅዱስ ሀሳብ በእግዚአብሔር ቃል በንስሐና በጸሎት በንቃት መወገድ አለበት አንቺ የተቸገርሽ ሆይ ነው ብሎ የሚጀምረው ኢሳያስ ተቸግረን ከሆነ ችግር ቤታችን ውስጥ ብዙ ቀን መቆየት የለበት ሀሳቡን ነው የምላችሁ ይኸውላችሁ ችግር መሬት ላይ ካለው በላይ ሀሳብ ውስጥ ያለው ይበልጣል ሀሳባችን ውስጥ ያለው ችግር ሰው ማሸነፍ ከቻለ መሬት ላይ ያለው ችግር በአንዴ ነው ይኸውላችሁ ዮሐንስ ቤዛል በመልእክቱ ዓለምን የሚያሸንፈው እምነታችሁ ነው ይላል። ችግር በእምነት መጥረግ ይጠረጋል። ይገርማችሁ ግብ ውስጣችን ችግርን ስናስታምመው ስናባብለው ስናሳድግ ስናጠባው ነው እያደገ ይመጣል፣ መሰረት ይኖረዋል። ውስጣችን ማለት ስለዚህ ችግር እንዴት ነው የያዛችሁት በልባችሁ? እሱን ራስን ማየት ያስፈልጋል እና አንቺ የተቸገርሽ ሆይ ይላል። ተቸገርሽ፣ ያው ምክንያቶች አሉ ሰው ለመቸገር። ግን በዚያም በዚህ ምክንያት የተቸገርሽ ሆይ፣ በአውሎ ነፋስም የተመታሽ፣ አውሎ ነፋስ የመታው ውጤቱ፣ የችግሩ ውጤት አውሎ ነፋስ የመታው ሰዋል። አውሎ ነፋስ ማለት ኃይለኛ ነፋስ ማለት ነው። አውራ ነፋስ እንደ ማለት ነፋስ አለ፣ ግን በጣም ጎጂ ነፋስ አለ። ነቅሎ የሚሄድ ለመንቀል የሚሞክር ነፋስ፣ ለመንቀል ከሃይማኖትሽ፣ ከመሰረትሽ፣ ከእግዚአብሔር ፍቅር ለመንቀል ሊሞክር ይችላል። አያችሁ ችግር አንድ ብርቱ ነገር ፈለግኩኝና ከእግዚአብሔር ጋር በዛ ጉዳይ ላይ ጸሎት ጀመርኩ። ሱባኤም ገባው፣ ጸሎትም ጀመርኩ። ምንም መልስ የለኝም፣ አይሰጥም። ጊዜ ያለ ያን ጉዳይ አልፈቀደው። የሚገርማቸዋል፣ ቆይቶ ነው የሚገባ። ከእግዚአብሔር ጋር ከዚህ ቀደም ተናገር ያውቃለሁ። በጣም ትግል ጀመርኩ። በጣም ነው የምወደው አምላኬ። አምላኬን በልቤ ውስጥ እንዴት እንደምወደው እኔ ነው የማውቀው። በዛ ሰ ስለምወደው እርግጠኛ ነበርኩኝ የሚፈልገውን ሁሉ ነው እሺ የሚለኝ ብዬ። እግዚአብሔር ግን የሚፈልገውን እሺ እንደሚል አላቅም ነበር። ተጋጨው ከእግዚአብሔር ጋር ይገርማቸው። ያ አውሎ ነፋስ፣ ያ ፍላጎቴ እንዴት አድርጎ ልቤን እንደጎዳው ከዓመታት በፊት ነው አይደለም። በእርግጥ ግን እንዴት አድርጎ ልቤ እንደጎዳው አስታውሳሉ። ይገርማቸው። የፍቅሬን ማዕከላዊ ስፍራ ለመምታት የተወረወረ በዶሻ ነበር ያ ችግር። ይገርማቸዋል። ጠላት የወረወሩ በዶሻ ነበር እግዚአብሔር እንደምወደው አይደለም ብዬ እንዳምን የሚያደርግ ቆይቶ ነው የገባኝ። ነገር አውሎ ነፋስ ይሆናል። አውሎ ነፋስ ደግሞ ይነቅላል። ከእግዚአብሔር የፍቅር መሰረት ላይ ነቅሎ ይጥላል። ከሃይማኖት መሰረት ላይ ነቅሎ ይጥላል። ሀገር እንድጠላ ያደርጋል። ሀገሬ ምን ናት እንድንል ያደርጋል። አውሎ ነፋስ ገባ። እናቴ ምን ናት፣ አባቴ ምን ነው፣ ሚስቴ ምን ናት፣ ባሌ ምኔ ነው፣ ልጆች ምንድን ናቸው እንድንል ያደርጋል። ይነቅላል እግዚአብሔር ከሰራው ጤነኛ መሰረት ላይ ነቅሎ ይጥላል። አውሎ ነፋስ ባ እና አንቺ አውሎ ነፋስ የምታሽ እንደዚህ አይነት ነገሮች ቢገጥመን ወይ ቢገጠመን ሰዎች፣ እሱ ችግር እኛን ለመጉዳት የመጣ መሆኑ ማወቅ ያስፈልጋል። መፍትሄው ነፋሱ ወደሚወስደን መሄድ አይደለም፣ መተከል መጽናት ነው። እስከመጨረሻ የጸና ይድናል ነው

አንድ ላልተወደድን ሲሰማ ያንን ራቁትን የተሰቀለውን ክርስቶስን ማማት ስንጀምር ነፋሱ ከጠላት እንደመጣ ማወቅ አለብን። ከእግዚአብሔር ጋር የሚያጣላን ምንም ነገር ገደል ነው መግባት ያለብን። በእውነት ነበር እዚሁ በተቀመጥን መጸጥ ብንል ይሻላል። ምንም ነገር ካለም ሳንወስድ ካለ እንወስዳለን ብለን ከዘላለም መጠጊያችን ጋር ከተጋጨ ያ ችግር ከጥልቁ መንፈስ የመጣ ሰይጣን የላከው መልእክተኛ መሆኑን እና አውሎ ነፋስ ውስጥ ያለሽ ወይ ችግር ውስጥ ያለሽ ነፍስ ወይ ብሎ ይጣራል። በታንያል ያት ተጽናላሽም። ሶስተኛው የዚህ የችግርና የአውሎ ነፋስ ውጤት መጽናናት የከለከለሽ አንዳንድ ነገሮች ለመጽናናት ይከብዳሉ። በቅርብ ጊዜ አንድ ሀዘን ቤት ሄድኩ እያገለገልኩ ነበር። አንድ ልጇን ያጣችው ሴትየዋ እናትየዋ አንድ ልጇን ምንም በማታውቀው ሁኔታ ራሱን ገድሎ አገኘችው። አንድ ልጇ ማለት ችግሩን ለመረዳቷ ዩኒቨርሲቲ ልመረቅ ጥቂት ወራት ሲቀረው ወጣት ልጅ አንድ ልጅ ያጣች ሴት ለማጽናናት ሄድኩኝ። እንዴት አድርጌ ለጽናናት ይገርማቸዋል። በስማም ብዬ ላስተምር ልነሳ ስል የዘጋጅዎት የመጽናናት ትምህርት ጠፋብኝ። ከዛ እግዚአብሔር ይባክርላኝ አልኩት። ምክንያቱም እንበይ ልቆጣጠራቸ ናችን ሴት ስመለከት ከፊት ለፊት እግዚአብሔር ብቻ የሚያጽናናቸው ሰዎች አሉ። ስጋና ለመጽናናቸው አይችሉ አላችሁ ። ምን ብላችሁ መናገር እንደሚያቀታችሁ ያላችሁን ችግር ማስረዳት የማትችሉ ሰዎች አላችሁ። ግን ደስ ይበላችሁ፣ እግዚአብሔር ያጽናናቸዋል። እግዚአብሔር እንደኛ ትከሻ አይደለም። ያለው እኔ ነኛ ያን ያቃተኝ እኔ ነኝ። እምቢ አለኝ ያንን ለማድረግ ለማጽናናት። እግዚአብሔር ግን ይችላል። እዮብ የተባለውን ሰው ሰባት ልጆቹን በአንድ ቀን ቀብሮ ተመልሶ እዮብ ሆኗል። አልወደቅም። እግዚአብሔር ስለያዘው ጉዳዩን። ሰው የገባበት ምንም አይነት ችግር መውጫሉ ለመሰላችሁ በሰማይ የሚኖር አባት ስላለ አቡናችን ሰማይ ላይ አለ አባታችን የሚችላል ብላ አባታለን ሰማይን የሰራባት ምድር የሰራ ይህን ትልቅ ዓለም የሰራባት የዓለም ቢሊየን ህዝብ ሁሉ ችግር መፍትሄ ያለው የሰማይ መላእክቶች ችግር ቢገጥማቸው የሁሉንም ችግር መፍታት የሚችል ብቁ አባታለን። ይሄን ነው እኮ ትጽናናላችሁ የሚናገረንም ይሄ ነው። አንቺ የተቸገርሽ፣ በአውሎ ነፋስ የተነታሽ፣ ያልተጽናናሽ እነሆ ድንጋዮችሽን ሸላልሜ ገነባለሁ በሰንፔርም መሰረትሻለሁ የግንብሽንም ጉልላት በቀይ እንቁ በሮትሽንም በሚያብረቀረቅ እንቁ ዳርቻሽንም በከበሩ ድንጋዮች እሰራሉ። ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ። ይሄ እግዚአብሔር ቸግሯችኋል፣ መጽናናች አታችኋል፣ አውሎ ነፋስ መጥቷችኋላል። እግዚአብሔር ግን ያግዛችኋል። እንዴት እንዴት አላቅም እኔ እግዚአብሔር አይደለሁም፣ ግን አንድ ነገር እናውቃለን። በጋራ ሁላችን እግዚአብሔር መልካም በመከራ ቀን መሸሸጊያ እንደሆነ እሱን ናሀውም ነግሮናል፣ እኛም አይተነዋል። ባይላችን ይህን እንዳትረሱ፣ እንዳትረሱ፣ እንዳትረሱ የሰማነውን በልባችን ጻፍ። እግዚአብሔር ቸርነት የእናታችንም የቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሆን በትምህርቱ ኮሜንት ማድረግ፣ ላይክ ማድረግ የምትማሩትን የሚሰማችሁ ምርቃቴን መፍትሄ ነው ከእናንተ ምርቃት መቀበል ጻፉልኝ። እግዚአብሔር ባርካችሁ ቀሲስ አሸናፊ ገብሮ ሰላም።